ማርያም ማርያም ማርያም ማርያም ማርያም ማርያም ስሟን እጠራለሁ ሁሌም ቪዲዮዬን ከተመለከታችሁ ማርያምን አዶናይ ከጠራት ማርያም እግዚአብሔር ይሰውራ። ነገሩ እንደዚህ ነው። በመጀመሪያም አዶናይ ሊሸለም ወደ መድረክ በወጣ ሰዓት እግዚአብሔርን አመስግኖ ወረደ። ከዛም በኋላ ማስተዋል ስጦታ እንድትሰጥ ወደ መድረክ ተጠራች። ከዛስ የተቀበሉትን የሚያከብር የዘላለም ሕይወት የሚሰጠውን ኢየሱስ ክርስቶስን አክብራ ወረደች። በሁለተኛ ላይ አዶናይ ስጦታ ሊቀበል ሲወጣ መጀመሪያ ኢየሱስ ክርስቶስ ስለተጠራ ልክ ማይኩን እንደያዘው ማርያም ብሎ ጮህ ማርያም ለና ማም ማለት ማለት ምን ማለት ማለት ማለት መጸለይ፣ መለመን፣ ማስታረቅ ተብሎ ሊተረጎም ይችላል። መጽሐፍ ቅዱስ በተናገረበት አገባም ማለት ነው። በመጽሐፍ ቅዱስ ኮንቴክስት ማማለድ ማለት መለመን፣ መጸለይ፣ ማስታረቅ ማለት ነው። ግን ጸሎት ሁሉ ምልጃ አይደለም። አሁን እኔ ቆሜ እግዚአብሔር ወይ ይቅርበለኝ ብዬ ብጸልይ ይህ ጸሎት ነው፣ ግን ምልጃ ተብሎ ሊጠራ አይችልም። ምልጃ የሚባለው ወንድሜን እህቴን ምን በላት ይቅር በላት ማራት ያልኩ እንደሆን፣ ስለ ራስ ሳይሆን ስለ ሌላው የሚቀርበው ጸሎት ምን ተብሎ ይጠራል? ምልጃ ተብሎ። ምልጃ ሁል ጊዜም ሶስት ወገን ይፈልጋል። ምዕመናን ስንት ወገን? የመጀመሪያ ተማላጅ ይፈልጋል። ሁለተኛ አማላጅ ያስፈልጋል። ሶስተኛ አስማላጅ ያስፈልጋል። ስንት ወገን አልኳችሁ? ለምሳሌ በሀገራችን ባህል አንድ ወንድ አንዲትን ሴት ማግባት ቢፈልግ ወደ ልጅቷ ቤተሰብ ምን ይልካል ጋብቻ ሲሆን ነቃ አላችሁ። ምን ይልካል? ሽማግሌ ይልካል፣ ወደ ልጅቷ ቤተሰቦች። ተማላጆቹ እነማን ናቸው? የልጅቷ አማላጆቹስ? አስማላጁስ? ሙሽራ አይደል? ስንት ወገን? ሶስት ወገን። አሁን ምልጃን ለመረዳት በጣም ጥሩ ምሳሌ ነው ይሄ። ሽማግሌዎች ይልካል። ምን አይነት ሽማግሌዎች ነው የሚልከው ወደ ልጅቷ ቤተሰብ? አንደኛ ከነስማቸው ሽማግሌዎች አይደል? በእድሜ አረጋውያን የሆኑ ሰዎች ወይም ደግሞ የተከበሩ የታፈሩ መናገር የሚችሉ ማሳመን የሚችሉ ሰዎች ሽማግሌ አድርጎ ይልካል። ግን ይህን በማድረግ ፈንታ እንዲያው ሰፈር የበጠበጡ ዱርዬዎች ሰብስቦ ቢልክስ? እንዲያው አላስወጣ አላስገባ ያሉ ተደባዳቢዎች ሰብስቦ ቢልክ ለልጅቷ ቤተሰብ ያለውን አክብሮት ነው የሚያሳየው ወይስ ንቀት ነው? ይሰጠዋል እንኳን ሊሰጠው ከዚያ ቤተሰብ ጋር ሁለተኛ ሰላምታ አይኖረውም። የሚልካቸው ሽማግሌዎች ማንነት ለልጅቷ ቤተሰብ ያለውን ምን ያሳያል? ወይ ክብር ወይ ንቀት ያሳያል። ሌላው ምመና ልጠይቃችሁ? የልጅቷን አባት ሽማግሌ አድርጎ መላክ ይችላል አይችልም? መልሱልኝ። ለምን ምን ችግር አለው? እሳቸው ተማላጅ ናቸው እንጂ ምን ሃይማኖት ላይ ሲሆን እንደው ፈጥ እንደዚህ ብትናገሩ በቃ ችግራችሁ ጋር ብቻ ነው ማለት ነው እሳቸው ተማላጅ ናቸው አደለ ወሳኝ ናቸው ሰጪ ናቸው አባትን ሽማግሌ አድርጎ ወይ ዘመድን ሽማግሌ አድርጎ አይልክም። እሳቸው የውሳኔ ሰጪ አካል ናቸው ስለዚህ የሚልከው ሽማግሌ ለልጅቷ ቤተሰብ ያለውን አክብሮት ያሳያል በዚያ ላይ አባት አማላጅ መሆን የማይችሉት ለምንድ ነው የመስጠት ኃይል ስላላቸው ነው አማላጅ መሆን የሚችሉት የመስጠት መብት የሌላቸው ከተማላጁ አካል በታች የሆኑ ናቸው ይውላችሁ ምእመናን ቅዱሳን ያማልዳሉ ስንል ከእግዚአብሔር ጋር ያስተካከልናቸው ይፈጥራሉ፣ ያልን የሚመስለው ሰው አለ፣ የሚናደድ ሰው አለ። ቅዱሳን ያማልዳሉ ማለት ባጭሩ እነሱ ከእግዚአብሔር በላይ ናቸው ነው? በታች ናቸው። ወሳኙ ማን ነው? የሚወስነው እግዚአብሔር ነው። ልብ አድርጉ፣ ቅዱሳን ከእግዚአብሔር በታች ናቸው ያልክ ነው እኮ ያማልዳሉ ያልክ ቀን። አቡነ ገብረ መንፈስ ቅዱስ ያማልዳሉ ስትል አቡነ ገብረ መንፈስ ቅዱስ ከእግዚአብሔር በታች ናቸው ማለት ነው። ሁሉን ይሰጡኛል አላልክም። ይለምናሉ ያማልዳሉ ነው ያልከው። ማማለድ በራሱ ከእግዚአብሔር በታች የመሆን ምልክት ነው። የሚ አማላጆ ነው የሚላከው አካል ማንነት ደግሞ ለተማላጁ ያለንን አክብሮት ያሳያል ይላል። እንግዲህ አንድ ወንድ ሊያገባ ብሎ የሚልካቸው ሽማግሌዎች መርጦ ነው አደለም፣ ትልቅ የሆኑትን የተከበሩትን ነው። እኛም ወደ እግዚአብሔር የምንልካቸው አማላጆች ማንነት ለማን ያለንን አክብሮት ያሳያል? ለእግዚአብሔር ሞገስ ያላቸው ግርማ ሞገስ የሌለው ሰው ሽማግሌ አይላክም በእኛ ባህል። እግዚአብሔር ፊትም ሞገስ ያላቸውን ሰዎች እነማ ቅዱሳኑ ነዋ። በእግዚአብሔር ፊት ሞገስን አግኝተሻልና የተባለላት ማናት? እመቤታችን። ሞገስ በፊቴ ሞገስ ስላገኘህ ያልከውን አደርግልሃለሁ ይለዋል ለሙሴ እግዚአብሔር። ሞገስን ባለሟልነትን ያገኙ ቅዱሳንን ወደ እግዚአብሔር አማላጅ አርገን ልካለን። ይህን ማድረጋችን ከቅዱሳኑ በላይ እያከበርን ያለ ነው ማንን ነው እግዚአብሔር እስቲ መጽሐፍ ቅዱስ ላይ ያማልዳሉ የሚል ካለ አያሳየኝና፣ ዛሬውን ኦርቶዶክስ ሆናለሁ የሚል ሰው የለ። ይሄ አንደኛው ምድብ አንድ ነው። እስቲ ያሳይ። አሁን ያማልዳሉ የሚል አለ ወይ ይላል። አለ ርዕስ፣ ያረኩት ቃል ብቻ ይበቃል። ስለ እናንተ ሲያማልዱ ምን ይሏቸኋል? ይናፍቋቸኋል ይላል። ያማልዳሉ ተብሎ ተጽፏል። ድንግል ማርያም ታማልዳለች የሚል አለ ወይ ይልሃል አንዳንድ ሰው እረ፣ ታማልዳለች የሚል የለም። ያለው ምን መሰላችሁ ስታማልድ ነው ያለው። እየሰማችሁኝ ነው? በቃና ዘገሊላ አማልዳለች አላማለደች? አሁን ክርስቶስ አይን አብርቷል አላበራም? አይን ያበራል የሚል አለ እስቲ ያሳየኝ አይባልም። ሲያበራየ ነው ድንግል ማርያም ታማልዳለች ከማለት በላይ ስታማልድ ተጽፏል። አይኔን ግንባሬ አድርገው ካላለ ሰው ድንግል ማርያም ወይን ጠየቀች። ሰርግ ቤቱ የጎደለው ወይን ተሞላ አልተሞላ ተሞል ለሁላችን ታስሞላልን፣ ወላዲተ አምላክ። ስለዚህ ሲጠይቋችሁ መጀመሪያ እስቲ ያማልዳሉ የሚል አሳየኝ ካለ አሁን አምናለሁ ሲሉ፣ እውቀት የሌለው ሰው መቼስ ባይኖር ነው እንዲፍጥጥ ያሉት ብሎ ይፈራል። ይፈራና እሱማ መጽሐፍ ቅዱስ ላይ የለም ግን እኮ ምናምን ብሎ ሲጥመለመል፣ የዛኔ እንደ ልብ ይጫወቱበታል። መጥቀስ የቻለ ሰው ግን እንዴ፣ አብርሃም ለሰዶም ቆሞ አላማለደም እንዴ ድንግል ማርያም በቃና አላማለደችም እንዴ? ቅዱስ ሚካኤል ዘካርያስ አንድ አስራ ሁለት ላይ ቆሞ ለእስራኤል አላማለደም እንዴ ብሎ ጠቅሶ የሚነግራቸው ሰው ሲመጣባቸው፣ እሱማ እኮ እኛ አያማልዱም አላልንም ብለዋል አላሉም። አላልንም እኮ ግን በሕይወት እያሉ ነው እንጂ ከሞቱ በኋላ አወቃቸዋት ታርችን ነገር መጀመሪያ አያማልዱም ያለው ሰውዬ ጥቅስ ሲበዛበት ማማለድማ እኮ ያማልዳሉ፣ ግን በህይወት እያሉ ነው እንጂ ከሞቱ በኋላ አያማልዱም። መናፍቅ ወራጅ ውሃ ሲወስደው ድሮም ወደ ታች ሰፈር መውረድ ፈልግ ነበር ይላል አሉ። ጎርፍ ሲወስደው እኮ ነው። ጉዳይ ነበረኝ በዛው አስፈጽማለሁ ይላል። ለዓለማ ምን ማለት ነው? ስለዚህ ጥያቄውን ያሻሽሉታል። አያማልዱም ከማለት ወደ ምን ያሳድጉታል? ማማለድ ያማልዳሉ። ግን የሚያማልዱት ምን ከሆኑ ነው? አቤት እችንም ስላመኑልን እግዚአብሔር እናመሰግናለን። ለምን መሰላችሁ? በህይወት ካሉ ያማልዳሉ፣ ከሞቱ መልሱልኝ ነው የሚሉት አይደለ? በህይወት ካሉስ በጣም ጥሩ። ሚካኤል ይሞታል፣ ገብርኤል ይሞታል። ምን ይላሉ ታዲያ? ያማልዳሉ። መላእክቱ፣ ቅዱሳኑ ያማልዳሉ። ሌላውን ተውት። ሞት ከሆነ ምልጃ የሚከለክለው፣ ሞት ከሆነ ምልጃ የሚከለክለው የማይሞቱት መላእክት ያማልዳሉ። ያማልዱ አይሞቱም። ሞተው ያውቃሉ መላእክት። አንድ ጊዜ ምን ሆነ መሰላችሁ፣ አንድ የቆሎ ተማሪ የተናገረው አለ ማህሌት ላይ። እንግዲህ ብዙ ጊዜ ያልተማረ ሰው አለባበስ ላይ ጎበዝ ነው ይባላል። ደግሞ ይሄን ስላችሁ የዘነጠ ስታዩ ይሄ ያልተማረም እንዳትለዋል። ብዙ ጊዜ ነው ያልኩት ሁሌ አይደለም። እና አንዱ በጣም ይገርማቸዋል ምዕመናን። የምታዩት ከላይ ነው። እኛ ሊቅ የሚመስለን መቅደሱ ሲገባ ሊቅ ላይሆን ይችላል። እና አንድ ሰው ጠምጥሞ ጺሙ በጣም ያምራል ካባውን ደርቦ ጭራውን እንዲ እንዲ እያለ የነሰነሰ ሲሄድ፣ በቃ ሊቀ ሊቃውንትንም ይመስለው። ግን መቅደስ ሲገባ ትንፋሽ ነው የሚገብረው፣ እንደ ቤተልሔም እንስሳት ምንም አይና፣ አልተማረም ማለት ነው። ዝም ነው የሚለው። ግን ማን ነው የሚያከብረው? ምእመናን ናቸው። ምእመናን በቃ ሲያዩት ግርማው ራሱ ደስ ይላል ይላሉ። እና መቅደስ ውስጥ ገብቶ አያገለግልም? በጊዜ ማህሌት ወበጊዜ መክፈል ታንቄ ይባላል። ሀገር ከቆላው ውስም ከወርቅ ይሉታል። ምንድን ነው? ማህሌት ላይ ዝምተኛ ነው፣ ምግብ ላይ ግን አንደኛ ነው። እና ድግስ ላይ ዋነኛው ነው። በቃ ከዛ የአመቱ የህዳር ሚካኤል በዓል ነው። ይገርማቸዋል። ማህሌት ቆመው ሊቃውንቱ ሲወጡ የሰውዬ አምሞ ጠምጥሞ መነሳንሱን ይዞ ሲወጣ ምዕመናን አባቴ፣ እኔ ቤት እኔ ቤት እኔ ቤት ብለው ተሻምተው ወሰዱት። ከዚያ ገባ ድግስ ነው። ምግብ እየቀረበ እያለ አንድ ደግሞ በትምህርት ሲደክም የነበረ በተለምዶ የቆሎ ተማሪ የምንለው የአብነት ተማሪ ሲመጣ በግድ ለምኖ ገባና መሬት ላይ አስቀመጡት። የተማረ ሰው ብዙ ጊዜ መሬት ላይ ነው ቦታው። መሬት ላይ ያስቀመጡት ይኸኛው ጭራውን እየነሰነሰ እያለ ደጋሿ ምናለች፣ አባቴ እንደው ዛሬ ቅዱስ ሚካኤል ምን ያደረገበት ቀን ነው? ብላ ጠየቀች። ወጡን አድርሽና ተመለሻ ነው። ከዛ ወደ ተማሪው ዞረው አንተ ምን ያደርገበት ነው ዛሬ አሉት። ተሜ ተንኮለኛ ነው፣ በጆሮ ነገራቸው ነገራቸው መጣች። ሴቲቱ ይንገሩኛ አባቴ ስትል እንደው በረከቱ ይደርብን፣ ቅዱስ ሚካኤል ዛሬ የሞተበት ቀን ነው ሲል ተማሪው ው ብሎ ጮኸ። ዘይ ተሰማ፣ ተሰማ ያልተሰማ ተሰማ፣ ያልተነገረ ተነገ ሚካኤል ደግሞ መቼ ነው የሞተው ብሎ አደበላለቀው ማለት ሞራል ኦፍ ዘ ስቶሪ፣ መላእክት ይሞታሉ አይሞቱም? ስለዚህ ሞት ከሆነ ምልጃ የሚከለክለው ቅዱሳን መላእክት ምን ይላሉ? ያማልዳሉ። ሄኖክና ኤልያስስ ሞተዋል አልሞቱም። ስለዚህ ጎረቤቶቻችን ግድ የለም የሞቱትን ይተዉ እና አቡነ ገብረ መንፈስ ቅዱስ አቡነ ተክለ ሃይማኖቱን ሞተዋል ካሉ መላእክቱንና ሄኖክ እና ኤልያስን አማልዱን ይበሏቸው። ሌላውን እኛ ተከትለን እንቀጥላለን። ችግር የለውም ከዛ ውጪ ግን ምመናን ቅዱሳን አሁን እኛ ኖረን አቡዬ ሞቱ ሊባል ነው? እኛ ቋሚ አቡዬ ሟች ሊሆኑ ማለት ነው? ኃጢአተኛ ቢቆምም እንደ ሞተ ነው፣ ጻድቃን ቢሞቱም እንደ ቆሙ ናቸው። የሚያምንብኝ ቢኖር ቢሞትም እንኳን ሕያው ይሆናል። ኃጢአተኛ ሰው በሕይወት ሳለ የሞተ ነው። ቅምጥሊቱ በሕይወቷ ሳለች የሞተች ናት። እኔ እኛ ኖረን እንደሞትን ነው የምንቆጠረው። ቅዱሳን ሞተውም ግን ሕያዋን ናቸው። እንደውም አባቶቻችንም ይላሉ የጻድቅና የዶሮ ክብሩ ከሞተ በኋላ ነው ይላሉ። ዶሮ አሁን በሕይወት እያለች ትከበራለች ሳሎን ስትገባ ምንድን ነው የምንላት? እሺ እንላለን። ከታረደ በኋላ እሺ እሚላለን። እሺ ነው እንለው። አረው ታውቁታላችሁ። ቅዱሳንም እንደውም ክብራቸው የሚጨምረው ከሞቱ በኋላ ነው። ግን አይ፣ ጥቅስ ሲጠቀስልን ካለ መጽሐፍ ቅዱስ ሙሉ መጽሐፍ ነው ምን ቸገረው? የዮሐንስ ራዕይ ራዕይ ምዕራፍ ስድስት ከቁጥር አስር ላይ ቅዱስ ዮሐንስ ምን አለ? ስለ ክርስቶስ መስክረው የሞቱትን ቅዱሳን ሰማዕታትን በእግዚአብሔር ዙፋን ፊት ቆመው አየኋቸው ይላል። ስለ ክርስቶስ መስክረው ሰማዕት የሆኑትን እነ ማንን? እንደዚያ ሊቢያ በረሃ ባህር ዳር ላይ ተንበርክከው እንደ በግ ሲታረዱ አላየናቸው? እዚህ አርሲ የታረዱትን ተንበርክከው ጅጅጋ የታረዱትን ሰማታት አጥንታቸው ሲጎተት ለመቀበር እንኳን ክብር አተው ሜዳ ለሜዳ አስከሬናቸው ሲጎተት አየናቸው። እንዴት ሆነው ይሆን መጨረሻቸው? አሁንም እንደ ተጎተቱ ይሆን? እኔ አላየኋቸውም። ዮሐንስ ግን አያቸው። በእግዚአብሔር ዙፋን ፊት ቆሞ አየኋቸው። እስከ መቼ አትፈርድም? ከሞቱ በኋላ ልባርኩ እስከ መቼ አትፈርድም ደማችንንስ በምድር ላይ በሚኖሩት እስከ መቼ አትበቀልም አሉ። እንደነሱ የሚሞቱ የሌሎች ወንድሞቻቸው ቁጥር እስኪሞላ ድረስ ለጥቂት ጊዜ እረፉ አላቸው። ነጭ ልብስም ተሰጣቸው ይላል። ነጭ ልብስ ለብሰዋል ሰማይታቱ በሰማይ። ስለዚህ ምእመናን፣ ጻድቃን ሰማይታት ቢኖሩም በህይወተ ስጋ ባይኖሩም በአጸደ ነፍስ ስለ ሁላችን ይማልዳሉ። ለሁላችን ይማልዱልን።